ወደ 10 12 ጀሪካን ተሸክሜ የማስገባው ምንድነው? ስታሞቅ አንተ እኔ አልልም። እኔ አንገሽክሾኛል በቃ እና ምን ይሻል ይሻልሻል? እሱን አንተ እኔ ላሹፍ። እሺ ጨዋ መስለክ እኔ ላሹፍ። ችግር የለም። ሰላም እንዴት ናችሁ? ውዴቴዳ ፋሚሊዎች ሰላማችሁ ባላችሁበት ብዝት ይበል። እንግዲህ ዛሬ ትንሽ በሚገርም ቪዲዮ መጥቻለሁ። ያው ጠዋት አጋጣሚ ሀናን አኪያን ወደ ትምህርት ቤት ሳደርስ የሆነ ልብሷ ላይ ቀለም ቀለም አየሁና በጣም ተናድጃለሁ። ከዛው ደግሞ በዚህ ቪዲዮ እንደውም ካሜራ ለቀኜ ለምን አልቆጣትም? በዛው ማስተካከል ስላለባት ሪል ነገር ነው። እስቲ ሪል የሚሰማትን ስሜ በስልክ አጋጣሚ ሳወራት ዝምብላ መልስ ትመልሰች። ለምን መልስ ትመልሽልኝ ያለሽ እኔ መልስ የሚወድ የሚመልስልኝ ሰው በነገራችን ላይ አልወድም፣ እና በዛ ምክንያት ትንሽ ላንጨርጭራት ብዬ ነው ሀናን። እንግዲህ ሙሉ ቪዲዮውን እንግዲህ የምናይ ይሆናል። አፋችሁ ስትማ ስታሞቅ አንተ እኔ አዎ እኔ አሁን ቆይ፣ አንቺ ቁጭ ብለሽ ቪዲዮ እዚህ ጋር ሰራሽ አልሰራሽ፣ ምን የሚቀድመው ነገር ይቀድማል። ምን ምን ቪዲዮ ሰላሳ ደቂቃ ነው አይደለ? ዋ ግን ካጣ አጣን ነው። ለምን በቃ በየሰው ቤቱ ጀሪካን ይዤ ልመና። አንተ እኮ ምን ቤት አምጪ ማለቱን ትችልበታለ። እንደ ወንድ ግን ጀሪካ ልምጣ አታውቅም ምን ችግር አለ አንቺ ከዚህም ጎረቤት አመጣሽው ከውሃ ሆኖ አስመጣሽው ምን ነው ም ምን እንጂ ውሃውን ቀርተሽ ሳትመጪ ነው እኮ እኔ ቀጥታ

ለምንድን ነው የማትተኝ ግን እራስሽ አሁን መውረግረግ ነው የሚሻለው ምንም አልወረግረግም አንገሽግሾኛል በቃ እና ምን ይሻልሻል እሱን አንተ እኔ ላሽ አሹፍ እሺ ጨዋ መስለክ እኔ ላሽ አሹፍ ችግር የለም ምንድን ነው የማሽ አሹፍ እንደፈለከው አሹፍ ላንኪ ማሾፍ ምንድን ነው? አሾፍ እንዲበል እንዳያውጣ ምን ማለት ነው እ ምን ያገናኘዋል የኔን ድካም? እኔ አሁን ለምሳሌ ስንት ቦታ ወጥቼ በመደጅ አስፓልት ላይ ሰራት። በቃ ምንድን ነው ተሸከምኩ ተሸከምኩ አ ወዲህ ወዲህ ማለት ስንት ሀገር አቋራጭ የሚነዳ አለ አይደል? እንዴ ምን ታካብዳለህ? በደከመሳ መተህ የምታርፈው በደከመሳ መተህ ታርፋለህ። አገር አቋራጩ ሲሄድ ግን ለመድረስ ይቸኩዳል እንጂ ለማረፍ አይቸኩልም። ቀላል ነው፣ እኔ የምደክመው። አይ እኔ የምደክመው ስራ ቀላል ነው። ምኑ ነው ቀላል ነው? በቃ ቀላል ነው፣ አታከብደው፣ ቀላል ነው። አርፈህ አይምሮህን አሳርፈህ ወጥተህ አይደል የምትሰራው አረ ጉድ መጣ እኮ ታዲያ፣ ለምን ወተሽ አሰሪ? እኮ ይኸው እኔ ባጃጁ ላስለምድሽ፣ አንቺ ቀላል ከሆነ ውጭና ስሪዋ። ዝም ብሎ በባጃጅ ሽር ሽር ከመሰለሽ ወተሽ፣ ለምን አሰሪም? ታዲያ ወጥቶ እኮ መስራት ነው፣ ምን ችግር አለ? ታዲያ ቀላል ከሆነ የባጃጅ ስራ እንደምታስቢው እንደምታወሪው ቀላል ነገር ነው ብለሽ ካመሽ ልጅቷን ለምን ምን ታመናጭቂያለሽ? ለምን ታሰብ ይችላል። ኧረ ጉድ መጣ። ዘንድ ነው ልጅነቷ አንቺ ብቻ ነው ማበላቹሁ ማጠጣችሁ እነሱ እንድታንቀባክል። አረ ጉድ መጣ እ ጥጋብሽን ብታበርጅ ይሻላል። የምሬን ነው የምነግርሽ። እራስ እዛው መጀመሪያ የምትረገረገውን እኔን የምታንቋሽሸውን ማቆም አለብን። እኔ ስርዓት ያዥ ነው ያልኩሽ። የተነገረሽን ነገር መልስ ከመስጠት ይልቅ ማስተካከል አስተካኪ ነው። አሁንም እያልኩሽ ከዚህ በላይ ምን ላስተካከል? ከዚህ በላይ እንዴት ላስተካከል? ምን ላስተካከል? እስቲ ሰው ነኝ እሳሳታለሁ፣ አይደለ አናየህ እኮ አይደለም። ምንድን ነው የምትሳሳችው? አሁን እሷ እንደዚህ ሆነች፣ እንደዚህ እንደተደረገ ተባልሽ። ለምን እንደማተ ስለሌላ ቀን ደግሞ ታጥቦ ሌላ ትለብሳለች፣ አለብን እንደ እሱ አይደለም። ምን አንድ ነገር እኮ ደውዬ ስናገር እና ልብስ ይዤላል ይሄድ በዛ ነበር የፈለግከው እንትን ለምን ማየት እኮ አንቺ ፈንታ በቃ እኔ አጥቤ አጣጥፌ አስቀመጥኩላት አይደለ? ልትለብሰው ነው ብዬ ማለት ነው። ዛሬ ደግሞ አወጣሁኝ፣ አዘጋጀሁ እና አለበስኳት። እኔ አሰብኩት። አሁን ቢሆን አዋራ ነክቶት፣ ለአዋራ የተናደድክ የተቆጣክ ነው የመሰለኝ። አዋራ ነው ምን ያናደደኝ? ታጣ ጥቁር ጥቁሩ ቀለም ነው አይደል? እሷ ይሆናል ብዬ ነው የብየዳ ቤት ሰራተኛ ናት እሷ። ነገር የለውም የብየዳ ቤት የሚመስልም ነገርም የለውም። ነገሮችን ማጋነን ትወዳለህ አንተ በተፈጥሮ መጨማመር። ተናገርኩኝ፣ ይሁንሽ፣ ልንገርሽ፣ ነገርኩሽ፣ ደወልኩኝ መልስ መለሽ። የማይሆን መልስ ምን ላይ ማላል መልስ ሲመጣ እኮ ነው ነው ያልኩት። መልስ አይደለም ለአንተ አይደለማ። አንቺ ዛሬ ልብስ ቀን ነው እዚህ ጋር ቀለም እንትን እዚህ ጋር ምናምን ያለው ሲመጣ ደግሞ ሌላ የማስተሻ ጨርቅ

ሶስቴ ደውዬ አንዴ አንዴ አሳይሃለሁ፣ ከፈለግ አው አንዴ ነው። አንዴ አው አምስት ደወልኩ። አንዴ ነው አይደል? አንዴ ነው አለ። ማየት እኮ ነው። አንዴ ከሆነ ማየት እኮ ነው ቤት ከ ከሆነን፣ ያ ችግር አለ። አን ከሆነ ኮዲቴ ሰላሳ ሰከንድ ምንም ማውጣት እኮ ነው። ጉረኛ ሌላ እኮ ምንም ጭቅጭቅ አያስፈልገው። አንተ ከደወልክልኝ ሶስት ሰዓት ሞላው። አሁን ጧት አልፈዋል። ያ በ ምንድን ነው? ሁለት ይሆናል። ደስ አለህ? አንድ አገኘ አንድ ስላገኘ አንድ ለምን ያስደስታል? እኔ ማረጋገጫ የሰጠሁሽ፣ አንተ ስላሸነፍክ ተደሰት። በስተት ማስሸነፍ ምናምን አለ። በቃ ለዛ ተደሰትካ ስላለ ማለት ነው። እኔ ሮጭ ሳነሳ ተዘጋ መልሽ የደወልኩ ስደውል አታነሳም። ያንተስ ከአምስት ከስድስት በላይ ነው። እኔ ማለት እኔ ኮድ ነው ወይ ሻረል ወይ ያላ አላነሳህም። በስንት መከራ እኔ እንደው መጥፎም ይሄን ክፋት ነገር አላሰብኩ። ባጃጅ ምን ሆነባቸው ወደቁ፣ ወይ ልጅ ወደቀች እያልኩኝ ከአምስት ጥሪ በኋላ ነው ያነሳኸው። እኔ አዎ ይውጣ። አንተም ከፈለክ ይውጣል። አምስት ጊዜ ደውዬ ነው ያነሳኸው። ክርክር አይደለም። እኔ እንገ ሳነሳ ስትደውይልኝ መልስ እመለስኩልሽ መልስ የመለስኩልሽ ምንድን ያለበሻት ልብስ ንጹህ ነው። አይደለም ንጹህ አይደለም። ምን ሆነ? ምንም ንጹህ ነው። ስትመጪ ስትመጣ ታየዋለሽ። ክርክር አያስፈልግም። ዘጋሁት እየነዳሁ ስለሆነ። አንቻ አስሬ ደወልሽ፣ እየነ አነሳውና እየነዳው ነው። በቃ በኋላ ታይዋለሽ አልኩሽ። ገባሽ አይደል? ምክንያቱም እየነዳው ከአንቺ ጋር መጨቃጨቅ ሰው አለ። ትክክል አይደል? አሁን ለነገሩ ነው። ሰው ጎበዝ ጀግና ምናምን ስለሚለ ሰው ፊት እንዴት ብለቱ ያደረጋለ ሰው ፊት ምን ለምን እናገራለሁ? መናገር ካለብኝ እኮ መጥቼ ነው የምናገረው። ማንንም በማይክ ቦታ ላይ ትናገርና ውጪ ስትወጣ መላክ ለምን እናገር ታዲያ፣ ውጭ ላውራሽ ውጭ ልናገረሽ። አንቻለን ነብለኛ ሊሰቅጥጠኛላችሁ፣ እንጂ በሰው ፊት መናገር ቀላል ነው። በሰው ፊት ምንድን ይሄ ምንድን ነው ይሄ አንቺ ምናምን ብሎ ማመላጨቁ ቀላል ነው። ግን አግባብ አይደለም። በሰው ፊት ተናገረኝ ከሆነ እናገራለሁ። ከዛ ውጪ ግን እኮ ሀሳብሽን አንድ ነገር ልንገርሽ። አሁንም ቢሆን አሁን በኋላ አሁን በኋላ መነግረሽ ሲነገረሽ፣ ምንድነው መልስ ከመመለስ ይልቅ እኔ አሁን የደበረኝ ምንድነው? አንተ ምን ነበር የፈለከው? እስቲ አንተ ስለአልተናገርኩኝ አይደለም። ምን እንደነው አላየሁትም። ቢያንስ እንዴት አታይም? ይቀጥለ እንዴት አታይም? ራሱ ብልህ ማለት ነው። ብልህ ማለት ነው። እንጃ እንደው ብዙም ልብ አላልኩበትም። አይደለም አንተ እንደምትለው አይደለም ካልሽኝ እኔ ያየሁት ባይኔ፣ ይሄ ጥቁር ነው እያልኩሽ እኮ አንቺ፣ አይ ነጭ ነው ብለሽ ለምን አመል ይሆንብሻል? ወይስ አመሎሽ ሆነ? በቃ ሰውም ያርፋል እኮ

ጅም አታስቸግራ፣ አታርግ እሺ፣ እና አስተካኪ ለማለት ነው። ሌላ ምንም አይነት ነገር ለማለት አይደለም። አንቺን ለማስከፋት አይደለም። አንቺ ውጪ አውረጂ፣ እንደዚህ መጥፎ ነው። አንቺ እንደዚህ ያደረግሽ አንቺ መጥፎ ነው እና አትሄዲ። ንግግሩን ምላስነቱን ታውቀዋለህ። በቃ ምላስ በምላስ ታውቅበታል። ምላስ ነው። አኪያ አፎኒ ምላስ ነው። አሁን ያወራሁት ስህተት ስነግርሽ፣ አሁንም አስተካኪ ነው። ለወደፊት ተግባባል እህ

አረ አይደለም፣ በፍጹም ይቅርታ ነው። እና ስሜታችንን ተገናብተን ይቅርታ ከምንም በላይ ነው። ሰላማችሁ ይለቀቃል እኮ ሳሚራ። ምን አንሰው አንድ ነው። እነ ስራ ነው። አይ ጭቅጭቁም